ጋም አስጥልኝ የንግድ ፍቃድ አውጥታችሁ የንግድ ስራ ለምትሰሩ እንደዚሁም ወደፊት የንግድ ፍቃድ አውጥታችሁ የንግድ ስራ መጀመር ለምትፈልጉ በሙሉ የገንዘብ ሚኒስቴር አዲስ አሰራር ይፋ አድርጓል። ይህን የምነግራችሁ ነው የሚሆነው ከግብርና ከገቢዎች አንጻር የተላለፈ መመሪያ በመሆኑ ሁላችሁም እንዳያመልጣችሁ እጋብዛችኋለሁ። እንግዲህ አንድ ሰው አንድ የንግድ ስራ ፍቃድ አውጥቶ የንግድ ስራውን ግን በተለያዩ ክልሎች የሚሰራ ከሆነ በተለያየ ቦታ የሚሰራ ከሆነ በእያንዳንዱ ክልል በእያንዳንዱ ቦታ የንግድ ስራውን ለሰራበት የሂሳብ መዝገብ በማቅረብና በመያዝ ግብር ለእያንዳንዱ ለሚሰራበት ክልል የመክፈል ግዴታ እንዳለበት ከገንዘብ ሚኒስቴር በኩል መመሪያ ተላልፏል። እንግዲህ የገንዘብ ሚኒስቴር የንግድ ፍቃድ ካወጣበት ክልል ውጭ የንግድ ስራ የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን እንዳለበት ነው ያሳሰበው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፈቃዳቸው በአንድ ክልል ሆኖ በሌላ ክልል በንግድ ሰርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብሩን መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጠው ለገንዘብ ሚኒስቴር በደብዳቤ ጠይቆ ነበረ። የገንዘብ ሚኒስቴርም እንግዲህ ይህን ግብርን በተመለከተ ማብራሪያ ሰጥቷል ወይም አቅጣጫ ሰጥቷል ማለት ነው። በዚህም በገንዘብ ሚኒስቴር በሰጠው ማብራሪያ በሕገ መንግስቱ አንቀጽ ዘጠና ሰባት ክልሎች በአስተዳደራቸው ስር ከሚገኙ ግብር ከፊያዎች ላይ የንግድ ትርፍ ግብርና የሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን ገልጾ በሕግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ስራ ፍቃድ ለወጣበት ክልል እንዳልሆነ አስታውቋል። በዚህ መሰረት እንግዲህ ለምሳሌ አዲስ አበባ ላይ ወይም ደግሞ ከክልሎች አንዱ ላይ የወጣ የንግድ ፍቃድ ኖሮ ነገር ግን ስራው በተለያዩ ክልሎች የሚሰራ ከሆነ ንግድ ስራ ፍቃድ ለወጣበት ክልል ብቻ ወይም ቦታ ብቻ አይደለም ግብር የሚከፈለው። ለእያንዳንዱ ለምሳሌ አንድ ሰው ኦሮሚያ ላይ የንግድ ፍቃድ አውጥቶ አማራ ላይ አማራ ክልል፣ ትግራይ፣ ሲዳማ፣ አፋር ወይም ደግሞ ሶማሌ ምናምን የሚሰራ ከሆነ ለእያንዳንዱ ለሚሰራበት ክልል ግብር የመክፈል ግዴታ አለበት ማለት ነው። በመሆኑም አንድ ግብር ከፋይ እንግዲህ በአንድ ክልል የንግድ ስራ ፈቃድ አውጥቶ በንግድ ምዝገባና ፈቃድ አዋጅ በተደነገገው መሰረት በተለያዩ ክልሎች በአጭር ምዝገባ የንግድ ስራ የሚያከናውን ከሆነ በእያንዳንዱ ክልል ለሚያከናውነው የንግድ ስራ እንቅስቃሴ የተለየ የሂሳብ መዝገብ በመያዝ የገቢው ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት ነው የገንዘብ ሚኒስቴር እንግዲህ አቅጣጫ ያስተላለፈው። አሰራሩ ታክስ ከፋዩ በታክስ ሕጎች መሰረት የታክስ ግዴታውን ለመወጣት የሚኖርበትን ወጪ ሊያከብድ እንደሚችል ነገር ግን በክልሎች መካከል ፍትሐዊ የሆነ የገቢ ክፍፍል እንዲኖር የሚያስችል ነው ሲሉ ነው ሚኒስትሩ የገንዘብ ሚኒስትር የገለጹት። ከዚህ በላይ እንግዲህ ህገ መንግስታዊ ድንጋጌ በመሆኑ መከበር እንዳለበትና ከዚህ ውጪ ሌላ አሰራር መፈጸም እንደማይቻል ነው ሚኒስተሩ የገለጹት። የንግድ ስራ የሚያከናውን ነጋዴ ግብር መክፈል ያለበት የንግድ ስራውን ለሚያከናውንበት ወይም ደግሞ የኪራይ ገቢውን ላገኘበት ክልል መሆኑን የሚገልጸው የገንዘብ ሚኒስቴር ማብራሪያ ለዚህም የታክስ አስተዳደር አዋጅ ቁጥር 983 ዝባር 2008 ና በሚኒስቴሩ የወጣው የታክስ ከፋይ ምዝገባ መመሪያ ከህገ መንግስቱ ድንጋጌ ጋር በተጣጣመ ሁኔታ ምዝገባው መከናወንና ታክሱን መሰብሰብ ያለበት ግብር ከፋዩ የንግድ ስራውን በሚያከናውንበት ቦታ መሆኑን በግልጽ መደንገጋቸውን ነው ያስታወሱት። ምንም እንኳን የታክስ አስተዳደር አዋጁ አንድ ነጋዴ ግብር የሚከፍለው የንግድ እንቅስቃሴውን ለሚያካሂድበት ክልል መሆኑን በግልጽ ቢደነግግም፣ አንዳንድ ነጋዴዎች በሌሎች ክልሎች ለሚያከናውኑት የንግድ ስራ ግብር ፈቃዳቸውን ባወጡበት አንድ ቦታ እንደሚከፍሉ የገንዘብ ሚኒስትሩ እንግዲህ ተናግረዋል። በመሆኑም ማብራሪያውን መስጠት ያስፈለገውም የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመጠየቁ መሆኑን ነገር ግን ከዚህ ቀደምም ቢሆን በህግ ደረጃ ግልጽ አሰራር መኖሩን ነው የተናገሩት። ይህ አሰራር በግለሰብ ደረጃ ንግድ ፍቃድ አውጥተው ለሚንቀሳቀሱ ነጋዴዎች እንጂ የአክሲዮን ማህበርና ኃላፊነት የተወሰነ የግል ማህበርን እንደማይመለከት እነዚህ ማህበራት በክልሎች ቅርንጫፍ መስሪያ ቤቶች ቢኖሯቸውም ግብራቸውን የሚከፍሉት ለፌዴራል መንግስቱ መሆኑን አብራርተዋል። በመሆኑም እንግዲህ ኃላፊነት የተወሰነ የግል ማህበር፣ የአክሲዮን ማህበር በዚህ ውስጥ አይጠቃለሉም ማለት ነው። ለምሳሌ በፌዴራል መንግስት ደረጃ ወይም ደግሞ አዲስ አበባ ላይ አክሲዮን ማህበርና ፒ ኤል ሲ የመሰረቱ ነገር ግን የተለያዩ ቅርንጫፎችን በመክፈት በትኛውም ክልል ሊሆን ይችላል፣ በአራት ክልል፣ በአምስት ክልል፣ በስድስት ክልል፣ በየትኛውም ቦታ ስራቸውን ቢሰሩም ግብር የሚከፍሉት ለፌዴራል መንግስቱ እንጂ ለሚሰሩበት አይደለም። በመሆኑም ይሄ የሚመለከተው ግለሰብ ነጋዴዎችን ነው ተብሏል። አሰራሩም በፌዴራል መንግስት ገቢ ላይ የሚያሳድረው ተጽዕኖ አይኖርም ወይ ተብሎ ለቀረበላቸው ጥያቄ ሚኒስትሩ የሰጡት ምላሽ ምንም አይነት ጫና ሊፈጥር እንደማይችል ገልጸው፣ ድሮም የራሱ ገንዘብ አይደለም። ስለዚህ አሰራሩ ሙሉ በሙሉ ተፈጻሚ ሲደረግ እሱ ላይ የሚያመጣው ጫና አይኖርም በሚል ነው እንግዲህ ሀሳባቸውን የሰጡት ውድና የተከበራችሁ የፕሮግራም ተከታታዮች። ሌላው እንግዲህ ከዚህ ጋር ተያይዞ የቫት ተመዝጋቢዎች የግብአት ታክስ ተመላሽ የሚደረግላቸው የካፒታል እቃዎች ግዢ ከፈጸሙ ብቻ ነው ተብሏል። የተጨማሪ እሴት ታክስ የተመዘገበ ግብር ከፋይ የግብአት ታክስ ተመላሽ የሚደረግለት ዓመታዊ ታክስ የሚከፍልበት አገልግሎት ወይም አቅርቦቱ ከ100 ሚሊዮን ብር በላይ የካፒታል ዕቃዎችን ግዢ ከፈጸመ ብቻ መሆኑን ነው የተገለጸው። ገቢዎች ሚኒስቴር እንግዲህ የተሻሻለውን የተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 ድንጋጌን መሰረት አድርጎ ያዘጋጀው የተጨማሪ እሴት ታክስ ተመላሽ አፈጻጸም ረቂቅ መመሪያ እንደሚያስረዳው፣ ወደፊት ሳይሸጋገር ተመላሽ የሚደረግ በብልጫ የተከፈለ የግብአት ታክስን በሚመለከት ባሰፈረው አንቀጽ የቫት ተመዝጋቢ የግብአት ታክስ ተመላሽ የሚደረግለት ግብር ከፋዩ በአንድ የሂሳብ ጊዜ ካከናወነው አቅርቦት ዋጋ 50 በመቶ ወይም ከዚያ በላይ የሚሆነው ዜሮ የማስከፊያ ልክ ተፈጻሚ የሚደረግበት ከሆነ ብቻ ነው ብሏል። የታክስ ተመዝጋቢው እንግዲህ የተጨማሪ እሴት ታክስ ወይም ቫት ካስታወቀበት ጊዜ ጀምሮ በሚቆጠሩ ስድስት ወራት ጥያቄውን ካቀረበ የታክስ ባለሥልጣኑ ደግሞ በሂሳብ ጊዜው በብልጫ የተከፈለውን የግብአት ታክስ ተመላሽ ማድረግ እንደሚኖርበት ረቂቁ ደንግጓል። ሆኖም እነዚህ ድንጋጌዎች ተፈጻሚ የሚሆኑት ዓመታዊ ታክስ የሚከፈልበት አቅርቦቱ ከ100 ሚሊዮን ብር በላይ የሆነ የቫት ተመዝጋቢ ተቀናሽ የሚደረግ የካፒታል ዕቃዎች ግዢ ከፈጸመ መሆኑን ነው ረቂቁ የሚያስረዳው። በተጨማሪም እንግዲህ ተቀናሽ የሚደረገው የካፒታል ዕቃዎች ግዢ የግብአት ታክስ ተቀናሽ የማግኘት መብት ሊኖረው የሚገባው ተቀናሽ የሚደረገው ግዢ በተከናወነበት የሂሳብ ጊዜ የግብአት ታክሱን የገንዘብ መጠን ሙሉ በሙሉ ተቀናሽ ያልተደረገለት ነው ተብሏል። እንግዲህ በአዋጁ መሰረት በተፋጠነ የተመላሽ ስርዓት እንዲስተናገድ የተፈቀደለት ላኪ ምርቱን ወደ ውጭ ከመላኩ በፊት ወይም ምርቱን ወደ ውጭ መላክ ሳይጠበቅበት በአገር ውስጥ ባከናወነው የግብዓት ግዢ ላይ የከፈለውን ቫት የተመላሽ ጥያቄውን ባቀረበ በሰባት ቀናት ጊዜ ውስጥ ተመላሽ መደረግ እንዳለበት በመመሪያው ተደንግጓል። ውድና የተከበራቸው የፕሮግራም ተታታዮች ለዛሬ ያስጎላቸው መረጃ ይህንን ይመስል ነበረ። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ